ሃኒዬ እውነታ ወጣ። ዲኤኑን ቀየረው ዶክተሩ። በጣም አደገኛና መጥፎ ዶክተር ነበር፣ እንዲሁም እያስፈራራትም እየዛተባትም ነበር። በአባቷ እያስፈራራን ነበር። እሷም ደግሞ አልተመለሰችለትም። ታዲያ ዶክተር በአባዬ ልታስፈራራኝ ነው? እንዲያንተ ህግ አይደለህም? ህጉ የተቀመጥክበት ቦታ ምን እንደሆን ታውቀዋለህ? እያለች ዶክተሩ ዲኤኑን ቀይሮታል። ምክንያቱም ወይዘሮ ባዩሽ ጋር አውርቶ ዲኤንኤ እንዲቀየረው ሁላችሁም እንዳያችሁ ይሆናል። ሀናዬ አቸናፊ ትሆናለች። እውነት ተደብቆ አይቀርም፣ ሁልጊዜም እውነት ያቸንፋል ማለት ነው። እውነት አይቀርም፣ እያደረ እየገፋ ነው የሚመጣው። እውነታዊ ዘቃል እርግብና ወይዘሮ ባዩሽ ምን እንደሚበቃቸው አናውቅም። አሰላሙ አለይኩም ወረመቱ ላይ ወበረካቱ ውድና የተከበራችሁ ተመልካቾች እንደምን ዋላችሁ እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላ፣ እናንተ እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ የሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። ተመልካቾች ሰላም፣ ፍቅር፣ አንድነት ለሀገራችን ይሆንልን። እዚህ ጋር እርግብ በጣም እናቷን እየጀነጀነቻት ትገኛለች። ወይዘሮ ሚላት አመነቻት ወይዘሮ ሜዳት ከሀና ላይ በጣም ተቀይራባታለች። እውነታውን ብታውቅ ምን ያህል እንደምትጸጸት እና ምን ያህል ራሷ እንደምትወቅስ አናቅም። እውነታው ደግሞ በሌብነትና በማጭበርበር ወይዘሮ ባዩሽና እባቧ እርግብ እየቀየሩት ይገኛሉ። ዲኤኑ እውነት አይደለም። ሁላችሁም ሰብስክራይብ ያላረጋችሁኝ ሰብስክራይብ አድርጎኝ። እዚህ ጋር ሁለታቸው በጣም እየተሳሳቁ እና የእናትነት እና የልጅነትን ጨዋታ እየተጫወቱ ነው። ሀናዬ አባቷ በሌሊቱ አስደወለባት ከሆስፒታል አታድሪም እኔ ነኝ ማድረው ብሎ ጓደኛዋ አሴት ወደ ቤት እንድትሄድ ያደረጋል። አባቷም እንቅልፋቶ እሷም እንቅልፋታ ለልጅ ይደውልና ድምጿን አሰማኝ ከፍቷት ነው ዘታኛ ሄደችው ይለዋል። እሷም አሴት ሲደውልባት አባዬ ምን ሆኖ ነው ብላ ስልኩን ታነሳለች። እዚህ ጋር ደግሞ አያት ዩቱ እናት ዩቱ ማታ አያቴ እንድትወደኝ ምንድነው ማድረግ ያለብኝ ትላለች። እርግብ አያት እናቴ እንድትወድሽ የምታደርጊያቸው ነገሮች ቤተ ክርስቲያን በጧት ተነስተሽ ነህር፣ ባያት እንዲሁም እጇን ሳሚያት አያቴ አያቴ በያት የዛኔ ሰነፍ ሰው ስለማትወድ እውነተኛ ማንነትሽን ትረዳለች ትላታለች። ይገርማል ላችሁም ግንድ ትለያለሽ ለራስሽ እንደ ግንድ ተጋድመሽ እያለች ስትሰድባት ወይዘሮ አሴት እየሰማቻት ነበረ። ተመልክቷት እያማሽ መሆኑ ትላታለች። አይ አያት እያማሽ አይደለም እንድንሄድ እየጠየቅኩሽ። እሜት አይደለም ማማሽ እንዴ፣ ትላታለ ታዳምን እያረግሽ ነው ትላለች። እንዲቻሩ ቻሩጅቷን አልቻልኳትም እያለች ወይዘሮ ሜላት ወይዘሮ አሴት ላይ በጣም ትቀለዳለች። እዚህ ጋር ደግሞ ዶክተሩ ቁጭ ብሎ ይህን አባት ካለበት መጣና፣ ባዘር እንዴት ናችሁ? ተሽሮሃል ነው? አዎ አሁንማ እየተሻለ ነው። እዚህ መውጣህም እየደረሰ ነው። አንድ ሕክምና ብቻ ነው የቀረ። ሄዳ እዚህ ጋር መረመረው። ሃና የለችም። እንዴዚህ አላደረችም? አይ ሃና እዚህ አላደረችም። ማንደኛው ልጅ ነው ያደረው? ከዛም አሁን ታዲያ ልጁ የት ሄዶ ነው ሃና ስትመጣ ትመጣ ቢሮ ታናግረኝ። ምንድን ነው የምታናግረኝ? ሂደዋል ኣ ያንዳንድ ነገሮች ስለ ህክምናው የምነግራት ስላለ ነው፣ ትምጣ ወደ እኔ ይላል። እዚህ ጋ እንደምትመለከቷቸው ዶክተሩም እሺ እነግራታለሁ ይላል። እዚህ ጋ ደግሞ ወይዘሮ አሴትና እርግብ ቤተ ክርስቲያን ደርሰው እየተመለሱ ነው። በጣም ኣያተያየቲ ስትላት ይገረመ። በጣም ምን ሆና ነው ልጅቱ? ማነው የመከረሽ የሆነው ሆኖ ትላታለች። አይ ማንም አልመከረኝም ትላታለች። ስም መክረሻ አድራ ነው ትላታለች። አይ አይደለም፣ እንዴት እንዲልትኝ ቻልሽ ብላ እጇን ትስማታለች። ወይዘሮ አሴትም እጇን ነቀጠችና አ? ዘባ አስቂጥም እንደዚሁ እያለች ትገኛለች። ሁላችሁም ላይክሸር ሰብስክራይብ በማድረግ ቤተሰብም የሚሆናችሁ ተቀላቀሉ ች ሰላማችሁ ዝጅትለልኝ ሴትዮ

ለምሳሌችሁ ስንት ጊዜ ቪዲዮ ሰራለሁ፣ አጠፋለሁ፣ ሰራለሁ፣ አጠፋለሁ። በጣም ጠፋሽ ሆን እንኳን እና ሁላችሁ ይሄ ትምህርት ሲዘጋ ለኛ ምንም አልጠቀመንም። ይህ ትምህርት ለኛ መዘጋቱ ከባድ ነው። ውድ እየተከበራችሁ የተወደዳችሁ ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ይበልልን። እንዲሁም ሀገራችን ሰላም ይ ሰላሙን ሁሉ ያምጣልን። ልቱን የምሰናበታችሁ ይሆናል ወይዘሮ ሜላት ይህችን የመሰለች ቆንጆ ልጅ የምር በጣም ዛጅ አደረኳችሁ። አን ላይ ምክንያቱም በጣም ዛሕማ ነው ልጆች። የልጅ ቤት ነው የምሰራበት፣ የእናት ቤት ነው እና የምሰራበት በጣም ዛህማ እና በጣም ጋጋታ ነበረ ያለሁበት ቦታ ማለት ነው። እና ሁላችሁንም ወዳችኋለን። ሰላም ለእናንተ ይሁን። ውድ ጓደኞቼ ለምታበረታቱኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላሙን ያንጣልን። ለእኛ የሚበጀውን እሱ ነው እና የሚያውቀው። ቪዲዮ ለመስራት ምንም አልተመቸኝም ሰሞኑ ማለት ነው። አላህ እንግዲህ በቃ ብሎ ሁሌ እስከሚያቆምልን ድረስ እኛም ቆይ እስኪ አንድ ጊዜ ቤተሰብ ሰብስክራይብ አድርጉኝ ሁላችሁም ቪዲዮ መስራት አልቻልኩም ሰብስክራይብ ላይክ ሼር እያደረጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁ የእኔ ውድ ቤተሰቦች ተመልካቾቼ ሰላሙን ያንጣልን ቪዲዮ አላሰሩኝም በቀጣይ ቪዲዮ ከተመቸኝ ይመጣለሁ፣ ካልተመቸኝ ኢንሻላ፣ እንግዲህ ፈጣሪ ባመቻቸው ሰዓት በቅልላችኋለሁ። ቪዲዮ ለመስራት ብዙ ሞከርኩኝ። አሁን ለአራተኛ ጊዜ ቪዲዮ መስራት ነው እና ሁላችሁንም ወዳችኋለሁ፣ አከብሯችኋለሁ። ሰላማችሁ ብዙ ትዝረፍ ይበለልኝ። በቀጣይ ቪዲዮ ዶክተር አንተ ዶክተር ልፈተፍተ ነበር የመጣሁት፣ አልሆነልህም ሀናዬ፣ እኔ ቆንጆ ሀና ነው የምትወዱ፣ በላይክና በሼር አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ደና ሰንብቱልኝ። ያል በቃ የዛሬው ቪዲዮ ደና ሰንብቱ ልኝ የሚል ብቻ ነው ማለት ነው። እዚህ ጋር ሁለቱ ሌቦች ሊገናኙ ነው። ተመልክቷቸው ሄድኩኝ። በቃ ሄድኩኝ። ባይ ባይ። ደህና ሆኖልኝ ሰላማችሁ ይብዛልኝ። አላ የጠብቃችሁ ጠብቀን ነው ምለው ት ቤተሰብ ዛሬ ምንም አልተመቼኝም። በቃ ያው እንደሚገርማችሁ ነገሮች ሁሉ ውስብስባቸው ፈስተው እኮ እኛ ቻው እያልኩ እያሰናበትኳቸው ደጣ ስሰምኩ ማለት ነው የእኔ ተመልካቾች እዚቃ ማትአ እኔ ቆንጆ እውነት አይቀርም። እውነተኛ ሰው በጣም ብዙ ፈተናዎች ይበዙበታል፣ በጣም ብዙ ነገሮች ይበዙበታል። ነገር ግን ደግሞ እንደሚያልፍ ይህን ወቄቴ ባይ ባይ እያልክ ሰናበታችኋለሁ። እንግዲህ ሰላማችሁ ይብዛልኝ። ይችን እንዲሁ ያዝ አድርጎ እንዲሁ ይህን ላውን የጫነችውን እንትን ይዞ ማለት ነው እኔ ሀናም ብሆን በቃ ማስረጃሽን አምጪ ብዬ ከዛ በኋላ ያዛርጌ እኔ ነበርኩኝ የማስለቅ ሳትችን ውሸታም ማለት ነው። ከዚህ በኋላ እናቴን እንዲያትናገሪ ምናምን ትላታለች። ምን አባቷ እናቷ ናት፣ ና እናቷ ማ የሷ ናት። አሴል ደግሞ ዛሬ ዶክተሩን ፈራሁት እያለ መጣ። ዶክተር ስንት ሰው አዋጋሽ ስንት ሰው ታመም እያለ እዚህ ጋር ዶክተሩም እንደ እኑ እንደምትጣበል እየተናገረ ነው ማለት ነው። ወዳችኋለሁ፣ የኔ ውድ ተመልካቾች ደና ሰንብቱልኝ። ባይ ባይ